ነፃ የቁርኣን ትምህርት እድል ቻሌንጅን ይቀላቀሉ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ነፃ የቁርኣን ትምህርት እድል ቻሌንጅ በዚህ ቪዲዮ ይጀምራል። ይህ ቪዲዮ ከተለቀቀበት ሰዓት ጀምሮ ለ24 ሰዓት የሚቆይ ቻሌንጅ ነው። ጀማሪ የሆናችሁ እህት ወንድሞች፣ ይህ ቪዲዮ ለእናንተ ስለሆነ መመሪያዎችን ተከትላችሁ የዚህ እድል ባለቤት እንድትሆኑ በቅድሚያ እጋብዛችኋል የቻሌንጁ መስፈርቶች ምንድናቸው? ወደሚለው ስንመጣ ተጅዊድ በአማርኛ የተሰኘው የዩቱዩብ ቻናል የግድ ሰብስክራይብ ማድረግ ይኖርባቸዋል። ሁለተኛው ቴሌግራም ላይ የሚገኘውን የአልሙኒር ቁርኣን አካዳሚ የቴሌግራም ቻናል መቀላቀል ይኖርባቸዋል። ይህንን ካደረጋችሁ በኋላ ለአስር ሰዎች እያንዳንዳችሁ? ለአስር ሰዎች የተጅዊድ በአማርኛን የዩቱዩብ ቻናል ሰብስክራይብ እንዲያደርጉ እንዲሁም ደግሞ የድርጅታችንን የአልሙኒር ቁርኣን አካዳሚ አልሙኒር ቁርኣን አካዳሚ የተሰኘውን የቴሌግራም ቻናል እንደዚሁ እንዲቀላቀሉ ማድረግ ያስፈልገዋል። ሶስተኛውና የመጨረሻው ደግሞ ይህንን ከጨረሳችሁ በኋላ ተመልሳችሁ ወደ ይህ ቪዲዮ ኮሜንት ላይ መታችሁ ጀማሪ ነኝ ቁርኣንን መቅራት እፈልጋለሁ የሚል ኮሜንት ማስቀመጥ ይጠበቅባቸዋል። እነኚህ ሶስት ነገሮችን እንዳሟላችሁት ቢኢዝንላህ እጣ ይወጣል። ከነዚህ ባለ እድለኞች እንድትሆኑ እንመኛለን ቢኢዝን ላይ ተዓላ ቻሌንጁ በተጠናቀቀ በ24 ሰዓት ውስጥ እድለኞችን ይፋ እናደርጋለን ኢንሻላህ። ኮሜንታችሁ እንድትከታተሉ ጠይቃለሁ።